ፅናት ድራማ እንግዲህ በክፍል ስልሳ አምስት ላይ ብዙ ነገሮች ተፈጥረዋል። አንደኛ ነገር ክብሮም ከሀገር ወጥቻለሁ ብሎ ለኪራ አባት ዋሽቶ ቢነግረውም ተደብቆ ሶስት ወር ከቆየ በኋላ ነገር ግን ከሀገር ሳይወጣ ነገሮች ተበላሽተውበት ተደብቆ ቆይቶ ከተደ ከተደበቀበት የኪራ አባት አግኝቶት በአጋጣሚ እንግዲህ ከተደበቀበት ወጥቶ መጥቷል ማለት ነው። የት መጥቷል? እነ ኪራ ቤት። ኪራ ደግሞ ክብሮም እቤት መምጣቱ አላስደሰተው። ምክንያቱም ከዚህ በፊት ከጽናት ጋር በደንብ እያወሩና ተግባብተው ስለነበረ ኪራ ሊቀማኝ ነው ብሎ በጣም ከባድ ጸብ ተፈጥሮ በዛ ምክንያት ነበር እዚህ ቤት የወጣው። አሁን ግን ክብሮም የመጣው ጽናቱን ፈልጎ ሳይሆን ነገሮች ተበላሽተውበት ነው። ሰኒ ባላጣሁ ባል እየተፈለገላት ነበር ብቻዬን መረረኝ እያለች ነበረ። ጽናትና ምሩ ለሰኒ ባል እንፈልግላት እያሉ ነበረ። የሆነ ጓደኛ ያዥ ብቻሽን እስከ መቼ እያሏት ነበረ። ታማኝ ሰው ካገኘው ይዛለው እያለች እሷም እንግዲህ ተስፋ እያደረገች ነበረ። በእነሱ ምክር የእነሱን ፍቅር እያየች ወደፊት የማፍቀር ያኔ ስሜት አድሮባት ነበረ። አሁን ክብሮም መምጣቱ ጥሩ ነገር ሳይሆን አይቀርም። ሰኒና ክብሮም እየተቀራረቡ ነው። ሰኒ የውሃ አጣጯን ሳታገኝ አልቀረችም። በቀጣይ ክፍል እንግዲህ ሰኒና ክብሮም በክፍል ስልሳ አምስት አንድ ላይ ሆነው የሆድ የወዳቸውን እያወሩ ነበረ። እንዴት ነው? ምን ተፈጠረ? ምን አጋጠመሽ? ያሳለፈችውን፣ ያለፈውን፣ የወደፊቷን እየነገረችው ነበር ለክብሮም። ክብሮምም ለሰኒ ያለፈውን ነገር፣ የወደፊቱን ሁሉን ነገር እያስረዳት ነበር። ስለዚህ እነዚህ ልጆች ሊጣመሩ ነው ማለት ነው። ለሰኒ ባል እየፈለግን ነበር። እንግዲህ ሰኒ የውሃ አጣጯን ያገኘች ይመስለኛል። ከብቸኝነት ተላቀ ብቻዋን ከዛ ቤት ከመኖር ከክብሮም ጋር የሚኖሩ ይመስለኛል። ምክንያቱም ሰኒን ብቸኝነት በጣም ደብሯታል። ክብሮምን ከሀገር ሊወጣ ያለው ነገሮች ሁሉ ተበለሻሽተውበት በተስፋ መቁረጥ ውስጥ ነው ያለ ማለት ነው። በሌላ በኩል ኪራ እናቱ እንደታመመች ሰምቷለኝ። ከመጣች ትምጣ፣ ካልመጣች ግን ይሄዳል ያለው እያለ ነው። ይሄ ነገር ደግሞ ጽናትን በጣም እያሳቅቃት ነው። ከቀን ወደ ልንገረው ወይስ ዝም ልበለው፣ ዝም እንዳልለው እያወቅኩ አጠገቤ ሁኖ ሁሌ ስለ እናቶ ሲያወራ ስሰማው ዝም ማለት ጨነቀኝ። እንዳልነግረው ደግሞ አባቱ እንዳትናገር ብሎኛል። ስለዚህ ቃሌን ማጠፍ አልፈልግም፣ እያለች ጽናት እንግዲህ ሁለት ልብ ሆናለች። ናሆምም እንደዛው፣ ምሩም እንደዛው። ናሆም ያበጦ ይፈንዳ ለኪራ ልንገረው፣ ሁልጊዜ ስለ እናቱ ሲያወራ እየተሳቀኩ ነው። እኔ ጓደኛው ነኝ፣ አብሮ አደጉ ነኝ። ስለዚህ ጓደኛዬ ሲከፋና ሲያዝን ልቡ ሲሰብር ማየት ስለማልፈልግ ቀድሜ ነግሬው እውነቱን አውቆ ለእናቱ ማድረግ ያለበትን እንክብካቤ እንዲያደርግ እፈልጋለሁ እያለ ነበር። ነገር ግን ምሩ ደግሞ እንዳትነግረው መናገር የለብን። ምክንያቱም ይህን ነገር ከተናገርክ ጽናትን ቃል አባይ ነው የሚያደርጋት የኪራ አባት ምክንያቱም ለጽናት ብቻ ነው የነገራት ለማንም እንዳትናገሪ ብሏት ስለነበረ፣ አሁን ደግሞ ኪራ ከሰማ እሷ እንደተናገረች ስለሚያስብ የኪራ አባት ስለ እዚህ ህጻናትን ቃላ ባይ ታደርግ አሳለፍ አንድም ነገር ተንፈሽ እንዳትል፣ እራሱ በፈለገ ጊዜ የራሱ አባት ይንገረው እንጂ አንተ መናገር የለብህም እያለችው ነበረ። ኪራም እንግዲህ ለእናቱ ደውሎ ስለ እናቱ እየጠየቃት ነበር። ነገር ግን እናቱ ትንሽ እንዳመማት ስታወረው ገብቶታል ማለት ነው። ምክንያቱም ስልክ እያወራችው እንደነበረ ያው እየሳለች ስለነበረ ያመማትም ስለመሰለው አማታ ላባ ካመጣህ አምጣት፣ ካላመጣህት ግን እኔ ቀጥ ብዬ ሄጄ ራሴ ያመጣታለው እያለ ነበር። የኪራ አባት ደግሞ ኪራ እንዲሄድ ስላልፈለገ እሷ ወደዚህ እንድትመጣ እኔ ያደርጋለሁ፣ አንተ መሄድ አይጠበቅብህም እያለው ነበረ። ሰው ኪራ ካልሄደ እናቱ ከመጣች እንግዲህ ኪራ እና ጽናት ደግሞ ፍቅረኛሞች እንደሆኑ አባቱ ይነግራታል ብዬ አስባለሁ። ምክንያቱም አንድ ላይ እንዲሆኑ ልክ እንደ ባልና ሚስት አክት እንዲያደርጉ እያለማመዳቸው ነበር የኪር አባት። መሳ ስታቀርብላቸው ጽናት እንደ ሰራተኛ ሆነ። ነገር ግን አባቱ ነይ እንጂ ምን ጎደለ ስትለው፣ ነይ እንጂ አንቺ ጎድለሻል። አንቺ እኮ ከዚህ በኋላ የቤት እመቤት ነሽ፣ የቤታችን አንዷ አካል ነሽ። ስለዚህ ሰራተኛ ሳትሆኝ አሁን ምራታችን ነሽ እና የተቀመጭ ከኛ ጋር መብላት አለብሽ፣ በማለት እንግዲህ ኪራንም አጉርሳት እንጂ ምን ተንቀራፈፋለህ? ይህን ምን ላስተምርህ እንዴ? ጭራሽ ማጉረስም ላስተምር ትፈልጋለህ? አጉርሳት እያለው እንግዲህ ልክ እንደ ባልና ሚስት አክት እንዲያደርጉ በሌላ ሳለብላ ለብቻዬ ልብላ ስትለው አሁንም አብራችሁ ብሉ እንጂ ባልና ሚስት አይደላችሁ? ለምንድነው ነው የምትለያዩ? እያለ የበ የበለጠ እንዲቀራረቡ እና የበለጠ የጓደኝነትና የባልና ሚስት ስሜት እንዲሰማቸው እያደረገ ነው ማለት ነው። ስለዚህ በቅርቡ ኪራና ጽናት ይጋባሉ ብዬ አስባለሁ። ነገር ግን አሁንም ቢሆን አንድ ስጋት አለኝ። ኪራ በጣም ነው የሚጠረጥረው ክብሮምን። ክብሮም በመምጣቱ አልተደሰተም። እንዲሄድ ፈልጎ ነበር። ነገር ግን ጽናት እኔን አታምነኝም ወይ? እኔ ካንተ ውጭ ወደ ውጭ ሌላ ሰው ጋር ልሆን አልችልም። ስለዚህ እስከሚመቻችንና ይሄ የተዘብራረቀው ህይወቱ እስከሚስተካከልለት ተው እዝቤት አይውጣ እዚህ ይቀመጥ እያለች እንግዲህ ኪራን ምክር ቢጤም እየለገሰችው ነበር። ኪራም እንግዲህ የጽናትን ምክር ሰምቶ ክብሮምን እስከፈለከው ሰዓት እስከፈለግከው ጊዜ መቀመጥ ትችላለህ፣ ሳትሳቀቅ፣ እንደፈለግክ መሆን ትችላለ ሲለው ነበር። ይህ የሰማው ክብሮን ደግሞ ደንገጥ ብሎ እንዴ ምን ተፈጠረ? ምን ሆኖ ነው? እንዴት ባንዲ ሀሳብ ክን ቀየርክ? ለምን ልትቀይር ቻልክ? ሲለው እንግዲህ ንግስቷ ራት ያስቀየረችኝ በማለት ይህን መልስ ሲሰጠው እንግዲህ ክብሮምም ንግስቷ ማለት ጽናት ናት ምክንያቱ ምክንያቱም ከጽናት ውጭ ሌላ ሰው ሊኖር አይችልም እያለ እንግዲህ ኪራን በነገረው ነገር እንግዲህ የእሷ ውጤት እንደሆነ እየነገረው ነበረ። ኪራም እንግዲህ አዎ እሷ ናት እንደዚህ ያለችኝ፣ እዚህ ይቀመጥ ብላኛለች። ስለዚህ ከፈለግከው ሰዓት መቀመጥ ትችላለህ ብሎት ነበር። ነገር ግን አሁንም ቢሆን ክብሮም እና ጽናት ማውራታቸውን ቀጥለዋል። ተገናኝተው እንግዲህ ወደ ፎቅ ስትወጣ መንገድ ላይ አግኝቷት እያወሩ ነበረ ይህኔ ቢያቸው ኪራ እንግዲህ ሌላ ነገር ያስብ ነበር። እነሱ ግን የሚያወሩት የፍቅር ወሬ ሳይሆን ክብሮም ኪራን እንዳትጎጁው፣ እንዳታሳዝኙ፣ ወንድሜ እየዋህ ነው፣ ተሎ ይቆጣል፣ ቶሎ ያኮርፋል እንጂ በጣም መስኪን ነው፣ ወንድሜን እንዳታሳዝኝብኝ እያለ እንግዲህ ለጽናት ጽናት ምክር ቢጤም እየሰጣት ነበረ። ስለዚህ ምሩም እንግዲህ ይህን ሰውዬ መምጣቱን ስትሰማ ምናልባት ከ ሰኒ ጋር ፍቅር እንዲጀምሩ ያደርጋሉ ብዬ አስባለሁ። እንዲጠጋጉ ያደርጋሉ ብዬ አስባለሁ። በቀጣይ ክፍል እንግዲህ ክብሮም እና ሰኒ ምን ይፈጠራል? አሁን ደግሞ የኪራና የጽናት ሳይሆን የክብሮም እና የሰኒ አዲስ የፍቅር ሕይወት ይጀመራል ብዬ አስባለሁ እዛ ቤት ውስጥ። ከዛ ውጭ ግን ጽናት እና ኪራ እንግዲህ እናቱ ከመጣች በኋላ እናቱ ፈቃደኛ ከሆነች በእርግጠኝነት ይጋባሉ ብዬ ማስበው በቀጣይ ክፍል። ከዛ በሌላ በኩል ደግሞ ምሩ እና ናሆሜ ናቸው። ናሆሜ ሁሌም እየተጨናነቀ ነው፣ እየጨነቀው ነው። የሚጨንቀው ደግሞ የኪራ ጉዳይ ነው። ጽናት እንግዲህ ምሩ ምን ሆነ ለምትጨናነቅ የጨነቀን ነገር ነገር ንገረኝ እያለችው ነበረ። ሀሳብ ለማስቀየስ የኪራ ጉዳይ አሳስቦ የነዋላት እንጂ ለምሩ የእውነት የኪራ ጉዳይ ብቻ አደለም ናሆምን እያሳሰበው ያለው ሌላ የሚያሳስበው ጉዳይ አለው። የምሩ መታመም ሲቀጥል፣ ደግሞ እናቱ ልጅ ውለድ እያለች ሁሌ ትጨቀጭቀዋለች። ሁሉም ነገር ተደራርቦ እንግዲህ እሱ ጭንቀት በጭንቀት ሆኗል። ኪራ አሁን ደስተኛ ነው፣ ከጽናት ጋር ባለው ነገር ደስተኛ ነው። ክብሮም በመምጣቱ ደስ ባይለውም ከዚህ በኋላ ክብሮም እና ጽናት ሲያወሩ ከሰማ ልክ እንደ መጀመሪያው አሁንም ኪራ ጽናት ላይ ሊቀየርባት ይችላል። የቅናት መንፈስ ሊያድርበት ይችላል። ሶ አሁን ቶሎ ብለው ሰኒ እና ክብሮምን አንድ ማድረግ አለባቸው። ከዛ ውጭ ግን ኪራ ጽናትና ክብሮም ሲያወሩ ባየ ቁጥር በቅናት ተንጨርጭሮ መሞቱ ነው ብዬ አስባለሁ። በቀጣይ ክፍል የሚፈጠረውን እየገመታችሁ ኪራ የእናቱ መታመም ይሰማል አይሰማም? ወይስ ደግሞ እራሷ መታ ትነግረዋለች? ምን ይፈጠራል? ሁሉም እየተጨነቁ ስለሆነ በዚህ ጉዳይ እንግዲህ ግምታችሁን አስቀምጡ። ሰኒና ክብሮምስ በፍቅር ይቀጥላሉ ወይ፣ ደግሞ በፍቅር ይቀጥላሉ ብለን ያሰብነው ነገር ወደ ጥላቻ ይቀየራል? ምን የሚፈጠር ይመስላችኋል? ግምታችሁን አስቀምጡ። እስከዛው ድረስ ባይ ባይ። ወዳችኋለሁ።